በማስቀምጣችሁት መስራት ይቻላል። በደንብ እንዲዋሃድ ከእንትኑ ጋር ማለት ነው። ከዛ እንደዚህ አዋህጄ ከቨር አድርጌ ፍሪጅ ያስቀመጥኩት ማለት ነው። እኔ ጠዋት ነው ያዘጋጀሁት። ከሳል ለምሰራ እዚህ ጋር ቃሪያ ያለ ዝንጅብል፣ ማጂ፣ ሽንኩርትና ቲማቲም ነው ያለው ነጭ፣ ከዛ ጨመርኩኝ ማለት ነው። ዘይቴን ብረት ድስት ላይ አድርጌ ሽንኩርቱንና ዝንጅብሉን ጨመርኩኝ። ሁለቱ አንድ ላይ በደንብ ትንሽ ጥብስ ሲልልኝ ቲማቲሙንና ቃሪያውን የጨመርኩት። ቃሪያ የሆነ ቃና ይሰጣል። በነገራችን ላይ እሺ ጋይስ ምግብ ላይ የራሱ የሆነ ቃናም ቴስትም አለው። ከዛ ሁሉንም እንደዚህ ማሰል ማሰል አደረኩኝና እዚህ ጋር በርበሬ ይሄ የእኛ በርበሬ ዛላው የለም። እሱን ሄል እና ቁሩም ፉድ ነው የተጠቀምኩት፣ ትንሽዬ ቀረፋ ማለት ነው ለክ የሻይ ቅመም እንደምንለው እኛ ማለት ነው። እሱን የተጠቀምኩት ቃና በጣም አሪፍ ነው የሚሆነው። ከዛ ሁሉንም እንዲህ በደንብ ካዋህድኩ በኋላ ቅድም እንትን ያልኩትን ዶሮ እንደዚህ ጨምሬው አማሰልኩት ማለት ነው፣ በዚህ መልኩ። ከዛ በደንብ ጥብስ ማለት አለበት። የሆነ ነገር ስታቅላሉት ምግብ በተለይ ጣዕም ይሰጣል። ከዛ እንደዚህ በደንብ አቁላላውት ማለት ነው። ከዛ ውሀይን የሩዝ ውሀ ጣርኩኝ ጨው ነው ዝግ የጨመርኩት ውሀይ ላይ ከዛ ዚጋ፣ ኩዝብራ፣ ሎሚ ና ይሄ ቅድም የተጠቀምኩት ሄል ና ቀንትን ማለት ነው። ሚስማር ወይም ቁሩፉድ እሱን አንድ ላይ ያደረግኩኝ ና ሩዝ እንዳይቦካባችሁ እንዲቀረት ሲለው ብዙ ጊዜ አውጡ። ከዛ ጨረስኩኝ፣ አንጣፈፍኩኝ፣ ና ሩዜ ላይ ያደረግኩት ማለት ነው። ሁሉንም በዚህ መልኩ ከዛ ይሄ ፉድ ከለር ወይም እናንተ ዛፈራን መጠቀም ትችላላችሁ። ናና ነው እዚህ ጋር ያደረኩት፣ እርጥም እርጥብ ናና። ከዛ ከበር ያደረኩት ዋው የሚያምር ሆኖ ልኛል። እዚህ ጋር ሩዝ እንደዚህ እንትን ሲሆን እኔ ጭምልቅልቅ ሲላል ወድም ሩዝ እዚህ ጋር እንቁላል ቀቅዬ እኮ ፉድ ከለር ነው የቀባሁት እዚህ ጋር ዶናት ምናምን እየሰራው ነበር ለልጆቹ። በዚህን የጠበስኩት ይህንን መጥበሻ ገዝቶ ገላግሎኛል ሰውዬ። በጣም ነው አሪፍ አድርጎ ነው የሚጠብሰው ሲጠብስ። ከዛ ለሰዎቹ በዚህ መልክ ሳህናቸው ላይ እያረኩላቸው ነው። እዚህ ጋር የጠበስኩትን እንቁላል የደረደርኩት ከላይ ሙከሰራት አደረግኩኝ። ቴስቱ ጋይስ ልነግራቸው አልችልም። በጣም አሪፍ ነው ሞክሩት። የሁሉም ቤት የብሪያኒ አሰራር ይለያያል። እኔ በዚህ መልኩ ነው የምሰራው። በጣም ነው የሚጣፍጠው። ዋው ከአስር ዘጠኝ ሰጥቸዋለው እኔ። እናንተ ስንት ሰጣችሁት? ኮመንት ላይ ዱቅ አርጉ። የምሬን ነው ጋይስ፣ በጣም ነው የሚጣፍጠው። እወዳችኋለሁ ስለምትወዱኝ ስለምታበረታት